ጤና ይስጥልኝ እንደምን አመሻችሁ ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዝሃነትና የህዳሴ ድምጽ ነው ከሰዓቱ ዜናዎች ጋር አንተነህ ደግፌ ነኝ በቅድሚያም አበይት ነጥቦችን እንሆ የኢህአዴግ ምክር ቤት አባላትና ሌሎች የሚመለከታቸው ከፍተኛ አመራሮች በተገኙበት ያለፉት 15 ዓመታት የተሀድሶ ጉዞ ግምገማ ተጀመረ ሽብርተኛው አይኤስ ከዋና ዋና ይዞታዎቹ ከኢራቅ ከሊቢያና ሶሪያ በተከፈተበት ዘመቻ እያለቀቀ ነው ማብራችሁን ቆዩ። የኢህአዴግ ምክር ቤት አባላትና ሌሎች የሚመለከታቸው ከፍተኛ አመራሮች በተገኙበት ያለፉት 15 ዓመታት የተሃድሶ ጉዞ ግምገማ መጀመሩን የኢህአዴግ ምክር ቤት ጽሕፈት ቤት አስታወቀ። በዚህ የግምገማ መድረክ ያለፉትን 15 ዓመታት የተሃድሶ ጉዞ በጥልቀት በመገምገም የተመዘገቡ ስኬቶችን አጠናክሮ ለማስቀጠል እና እያጋጠሙ ያሉ ችግሮችን በህዝባዊ ዓላማ ጽናት ታግሎ በማረም የተጀመረው የህዳሴ ጉዞ አጠናክሮ ለማስቀጠል ጉዳይ ትኩረት እንደሚሰጠው ተገልጿል። የኢህአዴግ ምክር ቤት ከድርጅቱ ጉባኤ ቀጥሎ ከፍተኛው የስልጣን አካል በመሆኑ በኢህአዴግ ስራ አስፈጻሚ ኮሚቴ በቀረበለት የ15 ዓመታት የተሀድሶ ጉዞ ግምገማ መነሻነት ጥልቀት ያለው ግምገማ በማካሄድ የሚታዩ ችግሮችን መሰረታዊና ስር ነቀል በሆነ ሁኔታ ለመፍታት የሚያስችሉ ውሳኔዎችን እንደሚያስተላልፍም ይጠብቃል። ከዚህ በተጨማሪ ምክር ቤቱ በመደበኛ ስብሰባው የሁለተኛው የአምስት ዓመት የእድገትና የትራንስፎርሜሽን እቅድ የመጀመሪያው ዓመት አፈጻጸምን ይገመግማል። በዚህም በ2008 በጀት ዓመት የታዩ ጥንካሬዎችና መልካም አፈጻጸሞች ተጠናክረው የሚቀጥሉበትን እንዲሁም ደካማ አፈጻጸሞችና ጥረቶች የሚታረሙበትን አቅጣጫ ያስቀምጣል ተብሎ ይጠበቃል። ምክር ቤቱ በ2009 የበጀት ዓመት የድርጅትና የመንግስት እቅድ ላይ ተወያይቶ የሚያጸድቅ መሆኑም የኢህአዴግ ምክር ቤት ጽሕፈት ቤት በላከው መግለጫም አስታውቋል። የፈረንሳይ ኩባንያዎችን ወደ ኢትዮጵያ ለመሳብ የኢትዮ ፈረንሳይ ኢኮኖሚ ፎረም ሊጠናከር እንደሚገባ ፕሬዚዳንት ዶክተር ሙላቱ ተሾመ ተናገሩ። ፕሬዚዳንቱ በኢትዮጵያ የፈረንሳይ አምባሳደር የነበሩትን ብሪጀት ኮሌን አሰናብተዋል። ፕሬዚዳንት ዶክተር ሙላቱ ባለፉት አመታት ግዙፍ የፈረንሳይ ኩባንያዎች በመኪና ማምረት፣ በኃይል ማመንጫ ግንባታና በሌሎቹም ዘርፎች ላይም እየተሳተፉ መሆኑና ይህንም ለማጠናከር ሁለቱ ሀገራት በትብብር እየሰሩ መሆኑን ተናግሯል። ተሰናባቿ የፈረንሳይ አምባሳደር ብሪጀት ኮሌ በኩላቸው ሁለቱን ሀገራት በባህልና በቋንቋ ለማስተሳሰር የፈረንሳይኛ ቋንቋ ትምህርትን በሁለተኛና ና ከፍተኛ ትምህርት ደረጃ ለማስፋፋት ዝግጅት እየተደረገ መሆኑ ተናግረዋል። በተባበሩት መንግስታት የጸጥታ ምክር ቤት ተለዋጭ አባል የሆነችው ኢትዮጵያ ለአፍሪካ ሰላምና ጸጥታ ያበረከተችው አስተዋጽኦ ከፍተኛ መሆኑና የፈረንሳይ መንግስትም በዘርፉ ከኢትዮጵያ ጋር በትብብር እንደሚሰራ ተሰናባች አምባሳደር አስታውቀዋል። ዘገባው የሪፖርተራችን ሰላማዊት ካሳ ነው። የኢፌዴሪ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ በማዕከላዊ ጣሊያን ባጋጠመው የመሬት መንቀጥቀጥ በሰው ህይወትና ንብረት ላይ በደረሰው አደጋ የተሰማቸውን ጥልቅ ሐዘን ገለጹ። ጠቅላይ ሚኒስትሩ ለጣሊያኑ ማቴዎ ሬንዚም የሐዘን መግለጫ አስተላልፈዋል። ጠቅላይ ሚኒስትሩ በአገሪቱ በደረሰው በዚህ ድንገተኛ አደጋ ህይወታቸውን ላጡ ቤተሰቦችና ለጣሊያን ህዝብ በኢትዮጵያ ህዝብና መንግስት ስም መጽናናትን ተመኝተዋል። በሬክተር ስኬል 6.2 በተመዘገበው የጣሊያኑ የመሬት መንቀጥቀጥ እስካሁን ባለን መረጃ ሰባ ሶስት ሰዎች ህይወታቸውን ሲያጡ በርካቶች የአካል ጉዳት እንደደረሰባቸው የተለያዩ ዓለም አቀፍ መገናኛ ብዙሀን እየዘገቡ ነው። የኢትዮጵያ ፌዴራሊዝም ስርዓት ግጭት አምጪ ሳይሆን የህዝብን ተጠቃሚነትና ልማት ያፋጠነ መሆኑን ምሁራን ገለጹ። ከኢቢሲ ጋር በወቅታዊ ጉዳዮች ዙሪያ ውይይት ያደረጉት ምሁራን ህብረተሰቡ የሚስተዋሉ የመልካም አስተዳደር ችግሮችን ለመንግስት ከማቅረብ ጎን ለጎን ችግሩን በመፍታት ረገድ የበኩሉ ሊወጣ እንደሚገባም አሳስበዋል። ጌቱ ላቀው ተጨማሪያል ነው። ለዘመናት ምላሽ ሳያገኝ የነበረው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች የማንነት በራስ የመተዳደር ባህልና ቋንቋን የማሳደግ እውቅና የሰጠ ፌዴራሊዝም ተግባራዊ ከሆነ ሁለት አስርት ዓመታት አልፎታል። በዚህ ጊዜ ውስጥ አንድ የኢኮኖሚ ማህበረሰብ ለመፍጠር ሰፋፊ ፕሮጀክቶች ተግባራዊ ተደርገዋል። በኢቢሲ ስቱዲዮ ውይይት ያደረጉት ምሁራን በኢትዮጵያ ተግባራዊ የተደረገው የፌዴራሊዝም ስርዓት ግጭት አምጪ ሳይሆን የልማት ማቀላጠፊያ መሆኑን ነው የሚገልጹት። ሕገ መንግስቱና አሁን ያለው ስርዓት ያስቀመጠው ነገር ራዕይ እንደ ራዕይ ያስቀመጠው ነገር አንድ ጠንካራ ኢትዮጵያን መገንባት። የፌዴራል ስርዓቱ ከመጣ በኋላ ምን ውጤት አስገኝ የሚለው የመጀመሪያ ጥያቄያቸውም የነበረው ምንድነው ነው። በኢኮኖሚ ራሳቸው ማብቃት ይጠበቅባቸዋል፣ ማነታቸውን ማስከበር ይጠበቅባቸዋል። ስለዚህ አሁን ላይ ያሉ ነገሮች ምንድነው፣ እነዚህን ጥያቄ የመመለስ ስራ ነው እየተሰራ ያለው። በዚህ ደግሞ ማንኛውም የሀገሪቱ ዜጋ እንደ ብሄረሰብም እንደማነትም ራሱን ተጠቃሚ ያደረግበት ሁኔታ አለ። በኢኮኖሚ ማየት እንችላለን። 83 ዓመት በፊት የነበረውን ነገር ድራማቲካሊ ነው የቀየረው። ይልቁንም ህብረተሰቡ ፌዴራሊዝሙ በፈጠረለት ልማትና ሰላም ጠያቂ የሆነ መምጣቱን ነው የሚናገሩት። ፌዴራሊዝም በመጣው አመቺ ሁኔታ የመጣው ፖዚቲቭ ለውጥ በልማቱም በሰው አስተሳሰብም ዲሞክራሲን ኤክሰርሳይስ በማድረጉ ጌ በመጣው ሌላ ተጨማሪ ጥያቄዎችን ያመጣል። መንግስትም ማህበራዊ አገልግሎቶች ሰፊ የሆነ እምርታዊ ለውጥ አመጣ ከህብረተሰቡ ጋር ሆነው። ስለዚህ ይሄ ሁሉ የፈጠረው የህብረተሰቡ ኮንሽስነስ እድገት ነው ንቃተ ህሊና እድገት ነው የፈጠረው። ይህን የፌዴራሊዝም ስርዓት ለህብረተሰቡ በማስረጽ በኩል መንግስት ሰፊ ርቀት መሄድ እንዳለበት ምሁራኑ አሳስበዋል። መንግስት አይደለም ፌዴራሊዝም ዲፌንድ ማድረግ ያለበት የኢትዮጵያ ብሔር ብሔረሰቦችና ህዝቦች ናቸው። ለኢትዮጵያ አይነት ማህበረሰብ ከሰማንያ በላይ ብሔር ብሔረሰቦችና ልዩነት ላሉት ህዝብ ምን ያህል ጠቀሜታ አለ የሚለውን ነገር ከማሳወቅ የተሰራ ስራ ስለሌለ በቀጣይ የሚመለከተው አካል ትኩረት ሰጥቶ የሚሰራበት ስራል። ምሁራኑ እንዳሉት መንግስት ኪራይ ሰብሳቢነትን በማጥፋት ህብረተሰቡ ለሚያነሳቸው የመልካም አስተዳደር ጥያቄዎች ምላሽ የመስጠቱን ሂደት አጠናክሮ ሊቀጥል ይገባልን ብለዋል። የህብረተሰቡን ሚና በመጠቆም በጣም እየተጠናከረ እየገዘፈ የመጣው የኪራይ እየተደራጀ የመጣው የኪራይ ሰብሳቢነትና ልማታዊነት መካከል ያለ ትግል ነው። በዚህ ትግል ሂደት ውስጥ አሸናፊ ሆኖ መውጣት እንዲቻል መንግስት ጠንካራ መሆን መቻል አለበት። ለህዝቡ ደግሞ ማስተላለፍ መልእክት ምንድን ነው? የሚፈጠሩ የቴክኖሎጂም ችግሮች እንዲፈቱ ለማድረግ የመብት ጥያቄዎች ሊነሱ ይችላሉ። የመብት ጥያቄዎቹ በትክክል የተፈጠሩ ችግሮችን ላይ የተመሰረቱ እንጂ የተደበላለቁ መሆን የለባቸውም። በዘላቂነት በተለይ የመልካም አስተዳደር ችግሮችን ለመፍታት ስርዓት ከመዘርጋት ጀምሮ በአጭር ጊዜ የሚፈቱትን መለየት ያስፈልጋልን ብለዋል ምሁራኑ። በአገልግሎት አሰጣጥ በኩል የሚሰዋሉ ችግሮችን ለመፍታት የሚያስችል ግብ ተጥሎ እየተሰራ መሆኑን የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ዳኝ መላኩ ተናገሩ። ከሚሰዋሉ ችግሮች ችሎቶች በሰዓት ያለመጀመርና ኋላ ቀር የፋይል አያያዝ ተጠቃሾች ናቸው። ደምስ መኩሪያው ተጨማሪ አለው። ከፍርድ ቤቶች የአገልግሎት አሰጣጥ ጋር በተያያዘ የአገልግሎቱ ተጠቃሚዎችም ሆኑ በዘርፉ የተደረጉ ጥናቶች የተለያዩ የመልካም አስተዳደር ችግሮች መኖራቸውን ያሳያሉ። የፌዴራል ጠቅላይ ፍርድ ቤትም በሚሰጠው አገልግሎት ዙሪያ የሚታዩ ችግሮችን ለመቅረፍ የተለያዩ እንቅስቃሴዎችን በማድረግ ላይ ይገኛል። ለአብነትም ተቋሙ የአገልግሎት ፈላጊዎች የቀጠሮ ጊዜያቸውን በኮምፒውተር በተደገፈ ቴክኖሎጂ እንዲያዩ አድርጓል። ረጅም ሰዓት ይወስዳል፣ ፋይል አስወጥቶ ቀጠሮ ለማወቅ ማለት ነው። ስለዚህ አሁን ማንንም ሰው ድጋፍ ሳንፈልግ ቀጥታ መጠን ያለውን የቀጥሯችንን እናውቃለን። ይሄ አንድ ትልቅ አስተዋጽኦ አድርጎልናል። ፍርድ ቤቱ በአጠቃላይ 14 የኢንፎርሜሽን ኮሚኒኬሽን የቴክኖሎጂ ውጤቶችን ለዳኝነት አገልግሎት በመዋል በቅርቡ ተሸላሚ ሆኗል። ከዚህም ባሻገር ፍርድ ቤቱ የሰበር ችሎቱን ጨምሮ በፍታ ብሔርም ይሁን በወንጀል ጉዳዮች ውሳኔ የሚሰጥባቸው መዛግብት ቁጥርም ጨምሯል። ተደራሽነቱም እያደገ መጥቷል። ይሁን እንጂ ተቋሙ ሊያስተካክላቸው የሚገቡ ጉዳዮች ዛሬም ድረስ እንደሚስተዋሉ ነው የሚገለጸው። መስተካከል አለበት ብዬ ምን ኮመንት ማድረገው ፍጥነት ላይ ኦልሞስት አንድ ፋይል ከተከፈተ እንኳን ገና ለምርመራ ወይ ስድስት ወር ሊቀጠር ይችላል። አስተዳደር አካባቢ ፋይል የሚከፈትበት አካባቢ ከቢሮ አቀማመጥ እና ከሰው ኃይል እጥረት አኳያ ችግር ያለሁኝ። ማዳመጥ ማይችል ዳኛ አሉ። በትግስት የማዳመጥ ማይችል ያለውን ነገር የራሱን አቋም ብቻ ይዞ መጡ እዛ ጋር ቶሎ ይመልስሃል ና ያለህን ነገር ማስረዳ ሳትችል ትወርዳለህ። ዳኞች በሰው ህይወትና ንብረት ላይ መጨረሻ ውሳኔ የሚሰጡ ናቸው። ለዚህ ይህን የመሰለ ስራ ደግሞ ሲሰራ በጥራት እንዲሆን በርከት ብለው ሁለት፣ ሶስት፣ አራት ችሎቶች የማይሆኑበትን ምንም ምክንያት አይታየኝም። የፌዴራል ጠቅላይ ፍርድ ቤት ፕሬዝደንት አቶ ዳኜ መላኩ ፍርድ ቤቱ ምክንያታዊ ያልሆኑ የቀጠሮ መንዛዛትን በማስወገድ የተሳለጠ የፍትህ አገልግሎት ለመስጠት ይሰራል ብለዋል። ታራሚዎችን አጋጉዞ ለማድረስ አንዳንድ ጊዜ ትራንስፖርት ችግር አለ። ሌላው እንግዲህ የተሟሉ ችሎቶችም የሉ እና ይሄ ችሎት መጓተት የሚለው ነገር መገለጫዎቹ ብዙ ናቸው። እነዚህ ነገሮች መሰካከል ይኖርባቸዋል። አቶ ዳኝ ፍርድ ቤቱ ውስጣዊ አሰራርና ደረጃጀቱን ጭምር በመፈተሽ በተያዘው የበጀት አመት በባለድርሻ አካላትና በመንግስት እየተነሱ ያሉ የፍትህና የመልካም አስተዳደር ጥያቄዎችን ደረጃ በደረጃ እንደሚፈታም ገልጸዋል። አቶ ዳኜ በድጋፍ ሰጪ የሚሆን በዳኞች አካባቢ የሚታዩ የስነ ምግባር ችግሮችን ለመፍታት ፍርድ ቤቱ እየሰራ መሆኑንም ተናግረዋል። ድጋፍ ሰጪው ሰራተኛም ጋር ዳኞችም ጋር ለሚኖረው ችግር ከስነጓር ውጭ መሆኑ ነገር የሚጠየቁበት ስርዓት አለ። ይጠየቃሉ፣ እየተጠየቁ ይገኛሉ። መንግስት የፌዴራል ጠቅላይ ፍርድ ቤት ጉዳዮችን የማጣራት አቅም ለማሳደግና በተቋሙ የሚገኙ የክስ መዛግብት ቁጥር ለመቀነስ የኢፌዴሪ ህዝብ ተወካዮች ምክር ቤት በሐምሌ ወር ባካሄደው አስቸኳይ ስብሰባ የ16 ተጨማሪ ዳኞች ሹመትን አጽድቋል። በጋምቤላ ክልል የአርሶና አርብቶ አደሩ ምርታማነት ለማሳደግ የተለያዩ ድጋፎች እየተደረጉ መሆኑን የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ አሳወቀ። አርሶ አደሮቹ በኩላቸው በተሻሻሉ የግብርና ቴክኖሎጂዎች መጠቀም የተቻለ ምርት ማግኘት መቻላቸውን ተናግረዋል።

ወይዘሮ አጁሉ ኬር በጋምቤላ ክልል አኝዋ ዞን የአቦቦ ወረዳ አርሶ አደር ናቸው። በክልሉ መንግሥት ድጋፍ በመንደር ከተሰባሰቡ ወዲህ የመሰረተ ልማት ተጠቃሚ ሆነዋል። በተሰማሩበት የግብርና ልማት መስክም በግብርና ባለሙያዎች ታግዘው ውጤታማ በመሆን በሀገር አቀፍ ደረጃ የቤተሰባቸውን የምግብ ዋስትና ካረጋገጡ ማወራዎች ውስጥ አንዷ መሆን እንደቻሉ ይናገራሉ። ከአምስት ዓመት በፊት በመንደር ስንሰባሰብ ባለሙያዎች መጥተው በጤና አጠባበቅ፣ በግብርና በትምህርትና በሌሎች ልማቶች ዙሪያ ሲያስተምሩን ነበር። ባገኘሁት ስልጠና በግብርና አመራረት ውጤታማ በመሆን የምግብ ዋስትናን ያረጋገጠች ተብዬ ተሸልም ያለው በአካባቢ የተሰሩት መሰረተ ልማቶች ከባለሙያዎች ድጋፍ ጋር ውጤታማ እንዲሆን አስችሎኛል። እንደ ወይዘሮ አጁሉ ኬር ሁሉ በጋምቤላ ክልል የአርሶ አደሩና የአርብቶ አደሩን ተጠቃሚነት ለማረጋገጥ ባለፉት አመታት በርካታ ተግባራት ሲከናወኑ ቆይተዋል። በአንድ አካባቢ የተሰባሰቡ እማወራዎችና አባወራዎችም የተሻሻሉ የግብርና አመራረት ዘዴን ጨምሮ የመንገድ የትምህርት የጤናና ሌሎች ዘርፈ ብዙ አገልግሎቶች ተጠቃሚ ሆነዋል ተጠቅሷል ዘንድሮ በክልሉ ከ106000 ሄክታር በላይ መሬትን ለማረስ ታቅዶ ከ82000 ሄክታር በላይ የሚሆነው መሬት በዘር ተሸፍኗል ክልሉ ባለው ሞቃታማ የአየር ጸባይም በአሁኑ ወቅት ቀደም ብሎ የተዘራው የበቆሎ ምርት ደርሶ ለቤት ውስጥ ፍጆታ እየዋለ ነው በጋምቤላ ክልል የእርሻና ተፈጥሮ ሀብት ልማት ቢሮ የግብርና ቴክኖሎጂ ማስፋፊያ የስራ ሂደት ኃላፊ ተወካይ አቶ አብዱራህማን ሁሴን የክልሉን የሰብል ምርትና ምርታማነትን ለማሳደግ የግብርና ባለሙያዎች ለአርሶ አደሩ የተለያዩ ድጋፎችን እየሰጡ መሆናቸውን ተናግረዋል የግብዓት አጠቃቀም ላይ በመስመር የመዝራት ቴክኖሎጂ የማሳየት እንደገና ደግሞ ኤፍቲሲ ዙሪያ ላይ ሰርቶ ማሳያ ሰርቶ ለገበሬዎች ማሳየት ሁኔታዎች እንደገና አዳዲስ አሰራሮችን ከተለያዩ ስልጠናና ከተለያዩ ልምድ ባያገኙበት ሁኔታ ያንን እየቀመሩ ለአርሶ አደሮች የሚያደርሱበት ሁኔታዎች አሉ። በጋምቤላ ክልል በቆሎ ዋነኛ ሰብል ቢሆንም ማሽላና ዳጉሳም ይመረታል። በመንደር የተሰባሰቡ የህብረተሰብ ክፍሎች ደግሞ በሚያገኙት አዳዲስ የግብርና ቴክኖሎጂ አማካኝነት በአካባቢያቸው አትክልትና ፍራፍሬዎችን ጭምር ማምረት መጀመራቸውን አስታውቋል። ቤድማና ድሮ በጫካ ውስጥ ተበታትነን ስንኖር ለችግር ስንጋለጥ ነበር። በመንደር ከተሰባሰብን ወዲህ የጤና ተቋም፣ የመጠጥ ውሃ፣ ትምህርት ቤትና መንገድ አግኝተናል። አሁን ደግሞ በባለሙያዎች ድጋፍ ከበቆሎ በተጓዳኝ አትክልትና ፍራፍሬዎችንም ማምረት ጀምረናል። ሞንካርካያ፣ እኔ ከባለሙያዎች ባገኘሁት ትምህርት እራሴ ባለሙያ ሆኛለሁ። አትክልትና ፍራፍሬዎችን ከሌሎች የእርሻ ስራዎች ጎን ለጎን እየሰራሁ ነው። ከግብርና ባለሙያዎች ጋር በጋራ በመስራታችን ውጤታማ እንድንሆን አስችሎናል። አሁን ደግሞ እንደ ማንጎና ፓፓዬ የመሳሰሉ ፍራፍሬዎችን ማምረት ጀምረናል። በጋምቤላ ክልል ከአምናው የመኸር ግብርና እስከ 850 ሺህ የሚደርስ ኩንታል ምርት ተሰብስቧል። በዘንድሮ የመኸር እርሻም የአርሶ አደሩን የግብአት አጠቃቀም በማሳደግ 1 ሚሊዮን 700 ሺህ ኩንታል ምርት ከዋና ዋና ሰብሎች ይገኛል ተብሎ ይጠበቃል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ለተጠናቀረው ዘገባ አህመድ ኢብራሂም ነኝ፣ ጋምቤላ። የታላቁ የኢትዮጵያ ዳሴ ግድብ ዋንጫ በኦሮሚያ ክልል ሰበታ ከተማ አቀባበል ተደርጎለታል። የዋንጫውን አቀባበል ምክንያት ማድረግም የከተማው የተለያዩ ህብረተሰብ ክፍሎች የቦንድ ግዥ ያከናውነዋል። ሙባረክ መሀመድ ተጨማሪ አለው። በተለያዩ የአገሪቱ ክፍሎች ሲዘዋወር የነበረው የታላቁ የኢትዮጵያ ህዳሴ ግድብ ዋንጫ በሰበታ ከተማ ሲደርስ በከተማዋ ነዋሪዎች አቀባበል ተደርጎለታል። የዋንጫውን አቀባበል ስነስርዓት ምክንያት በማድረግም የከተማዋ ነዋሪዎች ስምንት ነጥብ ሶስት ሚሊዮን ብር በላይ የቦንድ ግዥ ፈጽመዋል። ነዋሪዎቹም ለግድቡ ግንባታ የሚያደርጉትን ድጋፍ እንደሚቀጥሉ ተናግረዋል። ይሄ የቦንድ ግዢ መቀጠል አለበት። ምክንያቱም የህዳሴው ግድብ ግንባታ ማለት በእያንዳንዳችን፣ በእያንዳንዱ ኢትዮጵያዊ ቤት፣ በእያንዳንዱ ኢትዮጵያዊ ህይወት ላይ መልካም ተጽዕኖ፣ ጥሩ ተጽዕኖ የሚያመጣ ነገር ስለሆነ ድጋፉ መቀጠል አለበት። የአቅሜን ያህል እሰጣለሁ። በቃ ቆርጣለሁ፣ ቦንድ ማለት ነው ሌሎቹንም ደግሞ እንዲገዙ አበረታታለሁ። ታላቁን የኢትዮጵያ ህዳሴ ግድብ አንደኛ የኢትዮጵያ ህዝብ አሻራ ነው። በአሁኑ በአሁኑ ትውልድ ደግሞ ይሄን ታሪክ ማያታችን በጣም ትልቅ ታሪክ ነው። ትልቅ ስጦታ ነው። ትልቅ ታሪክ ነው። ይሄን ያገኘነውን አጋጣሚ ደግሞ ህብረተሰባችንና ህዝባችን በቃ አጋጣሚን ተጠቅሞ ይህን ከግብ ለማድረስ ሁሉም ማንቀሳቀስ አለበት። የሰበታ ከተማ ከንቲባ አቶ አራርሳ መርዴሳ ህብረተሰቡ ለግድቡ ግንባታ እያደረገ ያለውን አስተዋጽኦ አጠናክሮ እንዲቀጥል ጥሪ አቅርቧል። ሂዳ ሀረምስ አባይ አራት ገጌፈም የሮጀል የታላቁ የኢትዮጵያ ህዳሴ ግድብ ግንባታን ከግብ ለማድረስ የከተማችን ነዋሪዎች እያደረጋችሁ ያላችሁት አስተዋጽኦ በታሪክ የሚያስመዘግባችሁ ነው። ይህንንም አጠናክራችሁ መቀጠል አለባችሁ። በሰበታ ከተማ እስካሁን የተለያዩ የህብረተሰብ ክፍሎች ከ218 ሚሊዮን ብር በላይ የቦንድ ግዢ ያካሂደዋል። ይህ ዜና በቀጥታ የሚተላለፍላችሁ ከኤቢሲ ነው። ወደ ዜና አለፋለሁ። ሽብርተኛው የአይስ ከዋና ዋና ይዞታዎች ከኢራቅ ከሊቢያና ሶሪያ በተከፈተበት ዘመቻ እየለቀቀ መሆኑ ተገለጸ። ዘመቻዎቹ ከተጠናከሩ የሽብር ቡድኑ ለከፍተኛ ኪሳራ ይዳረጋልም ተብሏል። ብሩክ ያሬድ ከሌሎች ጊዜያት ሁሉ የባሰ ዘመቻ አይኤስ ላይ የተከፈተበት ጊዜ ይመስላል። አሁን ጠንካራ ይዞታው ናቸው በሚባሉት በሶሪያ በኢራንና በሊቢያ በተከፈተበት ዘመቻ ከፍተኛ ክስረት እየገጠመ መሆኑ ነው የሚገለጸው። በሊቢያ በቁጥጥር ስር አውሏት የነበረውን ሲርጥን በተባበሩት መንግስታት ድጋፍ የተሰጠው የሊቢያ ወታደራዊ ኃይል እየወሰደ ባለው እርምጃ ከመዳፉ ልታመልጠው መሆኑን ፍራንስ 24 ዘግቧል። በአሜሪካ አየር ጥቃት በመታገዝ በወሰደው እርምጃ የሊቢያ ጦር ኃይል በሽብር ቡድኑ ላይ ከፍተኛ ኪሳራ ማስከተሉ ገልጿል። ጠንካራ ይዞታዊ ነው በሚለው በኢራቋ ሞንሱልም ተመሳሳይ ጣ ገጥሞታል። ከ2014 ጀምሮ መቀመጫው አድርጓት ከነበረው ከተማ በኢራቅ ጦር ኃይል በተከፈተበት ዘመቻ ለቆ መሸሽ መጀመሩን ነው ቢቢሲ የዘገበው። የተባበሩት መንግስታት ግን በሞንሱል ዘመቻ ንጹሐን ዜጎች እንዳይጎዱ ጥንቃቄ ሊወሰድ ይገባል እያለ ነው። ሞሱልን ለማስታወስ ያክል የኢራቅ ሁለተኛ ትልቋ ከተማ ናት። ስለዚህ በዚህ አካባቢ የሚወሰድ ወታደራዊ ዘመቻ ጥንቃቄ ካልተወሰደበት ሰብአዊ ቀውሱን ያባብሰዋል። በአይስ የሚቀነባበርና በየቦታው የሚደርስ የአጥፍቶ መጥፋት ጥቃት ሰላሟን የነሳት ቱርክም የሶሪያን ይሁንታን ሳትሻ ድንበር ዘልቃ በመግባት በሽብርተኛ ቡድኑ ላይ ጥቃት መሰንዘር ጀምራለች። የሶሪያን ድንበር አቋርጦ የገባው የቱርክ ጦር በሀያ ታንኮች እየታገዘ ጥቃት መሰንዘሩን የተነገረው ይህ በ1500 ጦር የሚታገዘው የቱርክ ዘመቻ አይስን መፈናፈኛ ለማሳጣት አቅም ይሆናል ተብሏል። ብሏል። በሽብርተኛ ቡድኑ ላይ ከየቦታው እየተወሰደ ያለ ጥቃት በዚህ መልኩ ከተጠናከረና ዓለም አቀፍ ድጋፍ ከተቸረው ቡድኑ እየተዳከመ ከመሆኑ ጋር ተያይዞ ግባተ መሬቱን ያፋጥንለታል ተብሏል።